ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ነገር ግን በአብዛኛው ትኩረታችንን የምናደርገው በተለይ የአውሮፓ ቻምፒየንስ ሊግ ዛሬ ተጠባቂው ጨዋታ ይደረጋል እና ከዚህ ጨዋታ ጋር አያይዘን በስፋት የምናነሳቸው ነጥቦች ይኖሩናል። ውድ ቤተሰቦቻችን ከአርሰናልና ከፓሪ ሰን ጀርሜን ጨዋታ ጋር በተያያዘ ጨዋታው እየተቃረበ እየመጣ ይገኛል እና ከጨዋታው ጋር ተያይዞ በርከት ያሉ ሰዎች ሀሳቦቻቸውን እየሰጡ ነው የሚገኙት። እነሱን ጉዳዮች በስፋት ወደ እናንተ እናደርሳለን። ሀሳብ አስቴቶቻችሁ ልትሰጡ ትችላላችሁ። ትልልቆቹን የአውሮፓ ክለቦች የተመለከቱም የዝውውር ጉዳዮችን በስፋት እናነሳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታችሁን እንድታደርጉ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል የማንቸስተር ዩናይትድን ጉዳዮች በማስቀደም ነው ምን ጀምረው ማንቸስተር ዩናይትድ ቪክተር ዮከርሽን ለማስፈረም እንቅስቃሴ የመጀመራቸው ዘገባዎች እያሰፈሩ ይገኛሉ። አርሰናል ና ቼልሲ ተጫዋቹ ላይ ፍላጎት ያላቸው ክለቦች እንደሆኑ ነው እየተገለጸ የሚገኘው። ነገር ግን ቪክተር ዮከርሽ ቻምፒየንስ ሊግ ለሚጫወት ቡድን መፈረም እንደሚፈልግ ነው እየተገለጸ የሚገኘው ና ማንቸስተር ዩናይትዶች ምናልባት ይህንን እድል ለማሳካት ዩሮፓ ሊጉን በጥንቃቄ ማድረግ እንዳለባቸውና ዩሮፓ ሊጉን ማሸነፍ እንግዲህ ዘንድሮ ዋንጫ ከማምጣትን በተጨማሪ የፈለጉትን አይነት ተጫዋች ደግሞ መርጠው ለማምጣትም የአውሮፓ ቻምፒየንስ ሊግ ቀጣይም ተሳታፊነትን እድል ስለሚሰጣቸው ጥሩ አማራጭ ይሆናል ተብሎ ይታሰባል። ቪክተሪ የወክርሽን ለማስፈረም ግን እንቅስቃሴ የመጀመራቸውን ነው መረጃዎቹ እያሳዩ የሚገኙት። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ የወርሃ ሚያዝያ የወሩ ምርጥ ተጫዋች አራት እጩዎቻቸውን ይፋ አድርገዋል። በዚህ መሰረትም በዚህ ወር ጥሩ እንቅስቃሴን ያሳዩት ብሩኖ ፈርናንዴስ፣ ካርሎስ ካሴሜሮ፣ ሌኒ ዮሮና ሃሪ የሚያዚያ ወር የማንቸስተር ዩናይትድ ምርጡ ተጫዋቹ ለመሆን እንግዲህ በእጩነት የቀረቡ አራቱ ተጫዋቾች እንደሆኑ እንዲሁ ተገልጿል። የብሪቲሽ ሚዲያዎች ያለፉትን 24 ሰዓታት ስለ ቪክተር ኦስሜን የተለያዩ መረጃዎችን እያጋሩ ይገኛሉ። እንግዲህ ዘንድሮም ጥሩ ጊዜያቶችን በጋላት ሳሬ በቱርኩ ክለብ እያሳለፈ ይገኛል። በ36 ጨዋታዎች 31 ጎሎችን አስቆጥሯል። እንግዲህ ቪክተር ኦስሜን 31 ጎሎችን ከማስቆጠሩ በተጨማሪ ደግሞ 8 አሲስቶችንም አድርጓል። በአጠቃላይ 39 የግብ ተሳትፎችን አድርጓል፣ በ36 ጨዋታዎች ላይ ለጋላት ሳሬ ማድረግ ችሏል። ቪክተር ኦስሜን እንግዲህ ዩናይትድ የውል ማፍረሻውን ለመክፈል ዝግጁ መሆኑንና እርምጃዎችንም በመውሰድ ላይም እንደሚገኝ ነው የጣሊያን የሚዲያ አውታሮችም እየገለጹ እንዲሁም የሚገኙት በተለይ በጣሊያን ታማኝ የሚባሉት እነ ቱቶ መርካቶ የተለያዩ መረጃዎችን አጋር ተባል። ከእነዚህ መካከል ቱቶ ዩቬ የተባለው የመረጃ ምንጭ ደግሞ በትናንትናው እለት ዩናይትድ ለቪክተር ኦስሜን ሳምንታዊ 250000 ፓውንድ እንዳቀረበለትና አመታዊ ደመወዙም ከ12-13 ሚሊየን ፓውንድ እንደሚሆን ሲነገር ዩቬንቱስም የአጥቂው ፈላጊ መሆኑን ነው የገለጸው። ጋዜታ ዴሎ ስፖርት በአንጻሩ ዩቬንቱስ ዱሻን ቭላሆቪችን በመሸጥ ቪክተር ኦስሜንን ማስፈረም ይፈልጋል ሲል ነው መረጃውን ያጋራው። ሆኖም ግን ዩቬንቱስ ለዝውውሩ የምትንቀሳቀሰው ለቻምፒየንስ ሊግ መብቃቷን ካረጋገጠች ብቻ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ናፖሊ ግን ለዩቬንቱስ የመሸጥ ሀሳብ በጭራሽ የለውም ለሀገር ውስጥ እንግዲህ ተቀናቃይ ክለብ በጭራሽ የመሸጥ ፍላጎት እንደሌላቸው ነው ከድምዳሜም የደረሱት። ለቪክቶር ኦሰሜን ቅርብ ነው የሚባልለት ናይጄሪያ ቢቢ ኢንተርናሽናል ጆን ኦቢ ሚኬልም እንዲሁ በፖድካስቱ ላይ ሲናገር ቪክተር ኦሰሜን አሁን አሁንም ቢሆን ለቸልሲ የመጫወት ይፈልጋል። ቸልሲዎች አምና ብዙውን እንግዲህ የውል ሂደት ስለተጓዙ እርሱን ማስፈረም ከፈለጉ መንገዱ በጣም ቀላልና የቀና ነው ሚሆንላቸው። በቀጣይ ዓመት ቪክተር ኦስሜን በቸልሲ አሊያም ደግሞ በአንድ የፕሪምየር ሊግ ክለብም የምንመለከተው ይመስለኛል። ቸልሲ አሁን ያለበት ደረጃ የደረሰው ግብ አስቆጣሪ ስለሌለው ነው ሲልም ነው ጆን ኦቢ ሚኬል እንዲሁ የተናገረው። ዩናይትድ ባለፉት አራት ጨዋታዎች ከሰባት በላይ እንግዲህ ኤክስፔክትድ ጎልስ በላይ ፈጥሮ አንድም ጎል ማስቆጠር አንድ ጎል ብቻ ነው ማስቆጠር የቻለው። ካስተናገራቸው ሶስት ኤክስፔክትድ ጎልስ ግን ስድስት ግቦች ተቆጥረውበታል። የቱርክ ጉምቱ ተንታኞችም እንዲሁ ቪክተር ስሜን ወደ ዩናይትድ እንዳያቀናም እየመከሩት ይገኛሉ። ምክንያታቸው ደግሞ ዩናይትድ ከዜሮ ጉዞውን ለመጀመር እየሞከረ መሆኑን በማንሳት ነው። እንግዲህ የቱርክ ተንታኞች ሀሳቦቻቸውን እየሰጡ የሚገኙት በእርግጥ የቱርኩ ሰዎች እንግዲህ ራሳቸው ሀገር ላይ እንዲቀር ወይም ደግሞ በጋላት ሳራይ ውሰቱን እንዲያራዝም ወይም ጋላት ሳራይ በቋሚነት እንዲያስፈርመውም ፍላጎቱ አላቸው። የቱርክ ሊግን በደንብ እንዳደመቀውም መረጃዎች እያሳዩ ይገኛሉ። የቪክተር ኦሲሜን ቀጣይ ማረፊያ የት እንደሚሆን በክረምቱ የሚለይ ነው የሚሆነው ማቲውስ ኩንያ ጥሩ ተጫዋች ነው። በዚህ የውድድር ዓመት 15 የሊግ ግቦችን ማስቆጠሩ ማስቆጠሩም ለዚህ ማሳያው ነው። አሁን ላይ ወደ ማንቸስተር ዩናይትድ ለሚያመራ ተጫዋች በሙሉ ስጋት አለኝ፣ ምክንያቱም ዩናይትድ አሁን ላይ ለተጫዋቾች ጥሩ ያልሆነ ቦታ ነው ብዬ አስባለሁ ሲል የቀድሞ የማንቸስተር ዩናይትድ ሌጀንድ ፖል ስኮልስ ይናገራል። ፒተር ክራውች ቪክተር ኦስሜን ወይስ ደግሞ ሊያም ዴላፕ ለሚለው ጥያቄ ለማንቸስተር ዩናይትድ የተለያዩ ምላሾችን እየሰጠ ነው። ቪክተር ኦስሜን በከፍተኛ ደረጃ ለረጅም ጊዜ የተጫወተ ተጫዋች ሲሆን፣ ሊያም ዴላፕ በአንጻሩ በፕሪምየር ሊግ አንድ የውድድር ዓመትን ብቻ ያሳለፈ ነው። ለሊያም ዴላፕ ውዴት አለኝ ነገር ግን በግል ላይ ለማንቸስተር ዩናይትድ የምመርጠው ምረጥ ካላችሁኝ ቪክተር ኦስሜንን ነው ሲል ነው የቀድሞ የሊቨርፑል ተጫዋች ፒተር ክሮች ሀሳቡን የተናገረው። ዛሬ የሚደረገውን ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታ ደግሞ እንመለከት፣ ውድ ቤተሰቦቻችን። አርሰናልና ፓሪስ ሰንጀርሜን ዛሬ ወሳኝ የሚባለውን የአውሮፓ ቻምፒየንስ ሊግ የግማይ ፍጻሜ የመጀመሪያ ዙሩ ጨዋታቸውን በኤምሬትስ ስቴዲየም የሚያደርጉ ይሆናል። ይህንን ጨዋታ በተመለከተ እንግዲህ ሰፋ ያሉ ነጥቦችን ወደ እናንተ እናደርሳለን። ከጨዋታው ጋር በተያዘ ቁጥር መረጃዎችን፣ ከዛ በተጨማሪ ደግሞ አንዳንድ ያሉ እውነታዎችን እና እንዲሁ በሁለቱ ቡድኖች መካከል ምን አይነት ጉዳዮች እየተሰሙ ነው የሚሉትን መረጃዎች በስፋት ወደ እናንተ እናደርስ ወደ ቤተሰቦቻችን። እንግዲህ ዛሬ ከሰማናቸው መረጃዎች መካከል 500 ትኬቶች ይቀሩናል ብለዋል። ፓሪስ ሳን ጀርሜኖች ናቸው ይህንን ሀሳብ እየሰጡ የሚገኙት። ፓሪስ ሳን ጀርሜን እንግዲህ ዛሬ በአውሮፓ እንግዲህ ቻምፒንስ ሊግ ከአርሰናል ጋር ጨዋታ እንዳላቸው ይታወቃል እና ከዚህ ጨዋታ ጋር በተያዘም ለአውሮፓ እግር ኳስ ማህበር ክስ አቅርበዋል። የከሰሱበት ምክንያትም በዩኤፋ ህግ የተፈቀደልንን የሶስት ሺህ ደጋፊዎች ትኬትም አርሰናል ሙሉ ለገበያ አላቀረበልንም ብሎ ሁለት ሺህ አምስት መቶ ትኬቶችን እንደተሸጠላቸውን የተናገሩት ይህም እንግዲህ የአውሮፓ እግር ኳስ ህግን የጣሰ ነው ብለውታል። አርሰናሎች ለዚህ የሰጠው ምላሽ ከሜትሮፖሊታን ፖሊሶች ጋር ተነጋግረን የተወሰነ ነው። ባለፈው ኤምሬትስ ላይ በነበረው ጨዋታ ተሸንፈው ሲወጡ የተቀመጡበትን ወንበር እንግዲህ በጥሩ መልኩ አላስተናገዱትም የሚል ምላሽን ሰጥቷል። በመጨረሻም ፓሪስ ሰን ዠርሜን የተደረገውን ነገር እንግዲህ የተሰበረውን ወንበር በራሳችን ወጪ አሰርተናል ብለዋል። እንግዲህ እንዲሁም ደግሞ አርሰናል በዛሬው ጨዋታ ተጨማሪ ፖሊስ እንዲኖርም መጠየቁ ጭምር ነው እየተገለጸ የሚገኘውና ከጨዋታው በፊት በርከት ያሉ ነገሮች ከጨዋታው ጋር እየተያዙ ይገኛሉ። ጋብሪኤል ማርቲኔሊ ይናገራል። አርሰናል ቡካዮ ሳካን ማግኘቱ ምን ያክል እድለኛ እንደሆነ ሲናገር ቡካዮ ሳካም እኔ ባለው ቡድን ውስጥም መኖሩ አስደናቂ ነው። እሱ ለእኔ ወንድም ያክል ነው። ከእሱ ጋር በመጫወቴ ወድጁ አለው። አሁን ላይ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ይመስለኛል። እሱን ደግሞ እዚህ በማግኘታችን በጣም እድለኞች ነን ሲልም ነው የተናገረው። እዚህ ክለብ ውስጥ ብዙ ነገሮችን አሳልፈናል። እናም በዚህ ጊዜ ውስጥ ደግሞ ማመን የሚገባን ነገር ካለም በዚህ እግር ኳስ ክለብ ትልቅ ነገር ማሸነፍ እንደምንችል ብቻ ነው ሲል እንግዲህ ጋብርኤል ማርቲኔሊ ሀሳቡን ሰጥቷል። ዛሬ ምሽት አራት ሰዓት ላይ በኤምሬትስ ስቴዲየም አርሰናልና ፓሪስ ሰንጀርሜን ጨዋታቸውን ያደርጋሉ። በአርሰናል በኩል አዲስ እንግዲህ የተባለ የጉዳት ዜና የሌለ ሲሆን ጉዳት ላይ የነበሩት ና ቤን ዋይትና ሚካኤል ሜሪኖ ለጨዋታው ዝግጁ ናቸው። ቶማስ ፓርቴ ግን በቅጣት ምክንያት በዛሬው ጨዋታ ላይ የማይኖር ተጫዋች ነው። የሉዊስ ኤንሪኬ ቡድን ፓሪስ ሰንጀርሜን በበኩሉ ምንም አይነት የጉዳት ዜና የሌለበት ሲሆን ሙሉ ተጫዋቾችን ይዞ አርሰናልን ለመቅጠም ዝግጁ እንደሆነ ነው መረጃዎቹ የሚያሳዩት። አርሰናል ከዚህ ቀደም በአውሮፓ መድረክ በአምስት የተለያዩ አጋጣሚዎች ፓሪስ ሰን ዠርሜንን ገጥሞ በአንዱም ሽንፈት አላስተናገደም። ፓሪስ ሰን ዠርሜን ከእንግሊዝ ክለብ ጋር ወደ እንግሊዝ ተጉዘው ካደረጉት ያለፉት ስድስት የአውሮፓ ቻምፒየንስ ሊግ ጨዋታዎች በአምስቱ ሽንፈትን አስተናግደዋል። የፓሪስ ሰን ዠርሜኖቹ ደዘረ ድዊ፣ ከቪቻ ክቫራስኬልያ፣ ብራድሊ ባርኮላ ና ኦዝማን ዴምቤሌ በውድድር አመቱ በአማካይ በአንድ ጨዋታ ሁለት የተሳካ ድሪብሎችን ያደርጋሉ። አርሰናል ካለፈው የውድድር አመት አንስቶ በሜዳው ባደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ምንም አይነት ሽንፈት አልገጠመውም። የፓሪስ ሰን ጀርሜን በዚህ የአውሮፓ ቻምፒየንስ ሊግ የውድድር አመት በአጠቃላይ 109 የተሳካ ድሪብል ያላቸው ሲሆን ይህም እንግዲህ ከባርሴሎና 2014-2015 የውድድር አመት 238 ድሪብሎች በኋላ በአንድ ሲዝን የተመዘገበ ትልቁ የአንድ ክለብ የተሳካ ድሪብል መጠን እንደሆነም ነው መረጃዎቹ እያሳየው የሚገኙት። ቡካዮሳካ በአውሮፓ ቻምፒየንስ ሊጉ በሁለት የውድድር ዓመታት ዘጠኝ ጎሎችንና ስድስት አሲስቶችን ያስመዘገበ ሲሆን ይህም እንግዲህ በመጀመሪያው ሁለት የአውሮፓ ቻምፒየንስ ሊግ ውድድር ዓመት በአንድ እንግሊዛዊ የተመዘገበ ትልቁ ቁጥር እንደሆነ ጭምር ነው እየተገለጸ የሚገኘው። በውድድር ታሪክ ደግሞ ከሳዲዮ ማኔ 16 በኋላ ትልቁ እንደሆነም ነው እየተገለጸ የሚገኘው። ኦዝማን ዴምቤሌ በውድድር ዓመቱ አስር የግብ ተሳትፎችን ያደረገ ሲሆን በፓሪስ ሰን ጀርሜን ታሪክ በአንድ የአውሮፓ ቻምፒዮንስ ሊግ የውድድር ዓመት ከፍተኛውን የግብ ማስመዝገብ ክብሮሰንን ለመጋራትም አንድ ግብ ተሳትፎ ብቻ ነው ማድረግ የሚጠበቅበት። ፓሪሰን ጀርሜን እንደ አርሰናል በአውሮፓ መድረክ ብዙ ጊዜ ገጥሞ በአንዱም ያላሸነፈው ክለብ የለም። አምስት ጊዜ ሽንፈት ገጥሞታል። አርሰናል በአጠቃላይ ከፈረንሳይ ክለቦች ባደረጋቸው የመድረኩ ግጥሚያዎች 17ቱን ሲያሸንፍ፣ በ8 ጨዋታዎች ደግሞ አቻውቷል። የተሸነፈው በአምስቱ ጨዋታዎች ብቻ ነው። በኦፕታ ሱፐር ኮምፒውተር አርሰናል ይህንን ጨዋታ የማሸነፍ የ44.8 በመቶ ቅድመ ግምትን ያገኘ ሲሆን ፓሪስ ሰን ዠርሜን 29.4 በመቶ እንግዲህ እድልን አግኝተዋል። በቀሪው አቻ ሊለያዩ ሲሉ ነው ግምቶች የተቀመጡት። በተለይ ሱፐር ኮምፒውተሩ ነው ይህን ግምት ያስቀመጠው። ፓሪስ ሳን ዠርሜን በሁሉም ውድድሮች ባደረጓቸው ያለፉት አምስት ጨዋታዎች በሙሉ ግብ አስተናግደዋል። አርሰናል በአውሮፓ ቻምፒየንስ ሊግ በዚህ ውድድር ዓመት ባደረጋቸው አጠቃላይ ደቂቃዎችም 53 በመቶውን እየመራ ነበር። ይህም ከየትኛውም ክለብ የበለጠ ያደርገባል ከካርለስ ሬካች እና ከቪንሴንቴ ደልቦስኬ ባርሴሎና ና ሪያል ማድሪድ እና ደግሞ ከፔፕ ጓርዲዮላው ባየር ሚኒክ ከሉዊስ ኤንሪኬ ባርሴሎና በኋላ ስፓኒሽ አሰልጣኞች እርስ በርስ የሚያደርጉት ሶስተኛው የግማይ ፍጻሜ የቻምፒየንስ ሊግ ጨዋታ ያደርገዋል። ከዚህ በፊት ቪንሴንተ ዴልቦስኬ ና ካርለስ ሬካች እንግዲህ እነዚህ ባርሴሎና እና ሪያል ማድሪድን ይዘው ያደረጉት ጨዋታ ነው። ከዛ በኋላ ደግሞ ፔፕ ጓርዲዮላ በባየር ሚኒክ ና ሉዊስ ኤንሪኬ ባርሴሎናን ይዘው ያደረጉት ጨዋታም እንዲሁ የሚታወስ ነው። አሁን ሶስተኛው አሰልጣኞች ያደርጓቸዋል። ሁለት ስፔናውያን በግማሽ ፍጻሜ ሲገናኙ የአርሰናሉ ሚካኤል አርቴታ ና የፓሪስ ሴንት ዠርሜኑ ሉዊስ ኤንሪኬ ዛሬ ጨዋታቸውን ያደርጋሉ። አርሰናል በባለፉት ስምንት የአውሮፓ ቻምፒየንስ ሊግ ጨዋታዎች በአንዱም አልተሸነፉም፣ ሰባቱን አሸንፈው አንዳቸው ተባለ። ይህም ከ2005/06 12 በኋላ ረጅሙ የቻምፒየንስ ሊግ ሽንፈት አልባ ጉዟቸው እንደሆነ ነው እየተገለጸ የሚገኘው። አርሰናል ከፓሪስ ሰን ዠርሜን ባደረጉት ጨዋታ አንድም ጨዋታ ተሸንፈው አያውቁም። ሁለት አሸንፈው ሶስታቸው በተባል አርሰናል በዚህ ውድድር ዓመት በሜዳው ባደረጋቸው ያለፉት ስድስት የአውሮፓ ቻምፒየንስ ሊግ ጨዋታዎች ውስጥም በአምስቱ ድል ተቆናስፏል። ፓሪስ ሰን ዠርሜን በሁሉም ውድድሮች ባደረጓቸው ባለፉት አራት ጨዋታዎች በአንዱ ብቻ ነው ማሸነፍ የቻሉት። በዛሬው ጨዋታ አርሰናሎች ዳቪድ ራያን፣ ጁሊያን ቲምበርን፣ ዊሊያም ሰሊባን፣ ጃኮቭ ክቬርን፣ ሉዊስ ስኬሊን፣ ማርቲን ኦዴጋርደን፣ ሚካኤል ሜሪኖ፣ ዴክላን ራይስን፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ ጋብሪኤል ማርቲኔሊን እነዚህ በቋሚ አስተላለፍ ውስጥ ያካትታል ተብሎ ይጠበቃል። የሉዊስ ኤንሪኬ ፓሪ ሳንጀርሜን በአንጻሩ በግብ ጠባቂ ላይ ጣሊያናዊውን ዣንሉጂ ዶናሩማን ይጠቀማል። ሞሮኮዊው አችራፍ ሀኪሚ፣ ብራዚላዊው ማርኪኒሆስ እንዲሁ ፓቾ ና ሜንዴዘንም በተከላካይ ስፍራ ላይ ያካትታሉ። ፋቢያን ሩይስ፣ ቪታኒሃ፣ ጃውኔቨሽ ክቪቻ ክቫራስኬሊያ፣ ኦዝማን ዴምቤሌ ና ደዘሬ ድዊ በቋሚ አስተላለፍ ውስጥ የመካተት ዕድላቸው ሰፊ ነው ተብሎ እየተነሳ ይገኛል። ልክ እንደ ሪያል ማድሪዱ ጨዋታ ሁሉ በዛሬው ጨዋታ አርሰናል በሜዳቸውና በደጋፊያቸው ፊት ጨዋታውን እንግዲህ አሸንፈው ለመውጣት በርካታ ነገሮችን ያደርጋሉ ተብሎ ይጠበቃል። ፓርክ ደስ ፕሪንስ ላይም ለመጓዝ ይህንን ጨዋታ ቀለል አድርገው በሜዳቸው ጨዋታውን አሸንፈው ለቀጣዩ ጨዋታ ቀላል ነገሮችን ለማድረግ ሙከራዎችን እንደሚያደርጉ ነው ከጨዋታው በፊት እየተገለጸ የሚገኘው የዛሬው የመጀመሪያው ጨዋታ በኤምሬትስ በመሆኑ በርካቶች ደስተኛ አይደሉም። ነገር ግን ይህንን ጨዋታ በኤምሬትስ መጀመራቸው ትልቅ አድቫንቴጅ እንደሚሆንም በርካቶች እየጠበቁ ነው። ምክንያቱም የአርሰናል ጠንካራ ጎን ጎል ማስቆጠር ሳይሆን ከኳስ ጋር ያላቸው መዋቅር ውጤት ማስጠበቅ መቻላቸው ነው። በመሆኑ በመጀመሪያው ጨዋታ በኤምሬትስ ስቴዲየም ጥሩ ጎሎችን ማስቆጠር የሚችሉ ከሆነ በሁለተኛው ጨዋታ ላይ ጨዋታውን አስጠብቀው ለመውጣት የተሻሉ ነገሮችን ያደርጋሉ ተብሎ ይታሰባል። በተለይ የቶማስ ፓርቴን በሁለተኛው ጨዋታ መመለስ የተሻለ እድል ይሰጣቸዋል ተብሎ እንዲታሰብም አድርጓል። እንግዲህ ከምንጊዜውም በላይ ደግሞ ሁለቱ የመስመር ተከላካዮች ማለትም ሉዊስ ስኬሊ ና ዥሪያን ቲምበር ከፍተኛ ጫና ይኖርባቸዋል ተብሎ ይጠበቃል። ምክንያቱም ፓሪስ ሰንጀርሜን በጣም ጠንካራ ክፍሉ የሚባለው የክንፍ መስመር ተጫዋቾቹ ናቸው። ነ ደዜሬ ድዊ ከኑኖ ሜንዴስ እገዛን የሚያገኝ ተጫዋች ነው። ከዛ በተጨማሪ ና ኦዝማን ዴምቤላይ ደግሞ እንዲሁ ጭምር እነሱም አችረፋኪሚ ጋር የሚያደርጉት የመስመር ላይ ሩጫዎች፣ የመስመር ላይ ማጥቃቶች በጣም አስቸጋሪዎች እንደሆኑ ይታመናል። እነ ዴምቤላይ፣ ክቪቻ ክቫራስኬሊያ፣ ደዜረ ዲዊ እንዲሁ ብራድሊ ባርኮላ በቋሚነት የሚኖር ከሆነ በጣም ጠንከር ያለ ተጋጣሚ ይኖራቸዋል ተብሎ ይታሰባል። ዛሬ በሁለቱ የግራና የቀኝ የተከላካይ ክፍል ላይ እነ ጁሪያን ቲምበር እና ከዛ በተጨማሪ ደግሞ እነ ሉዊስ ስኬሊ ጠንከር ያለ ተጋጣሚ ይጠብቃቸዋል ተብሎ ይታሰባል። ወሳኙ ቦታም ደግሞ ይሆናል ተብሎ ፍክክር ይኖርበታል ብሎ የሚታሰበው ቦታ ያ እንደሆነ ነው መረጃዎች የሚያሳዩት አርሰናል ቻምፒየንስ ሊግ ዋንጫን እንግዲህ የአነሳል ይገባዋል ብለዋል። ጋብርኤል ማርቲኔሊ፣ የአርሰናል የፊት መስመር ተጫዋች የሆነው ጋብርኤል ማርቲኔሊ አርሰናል የመጀመሪያ የአውሮፓ ቻምፒየንስ ሊግ ዋንጫውን እንዲያሸንፍ እንደሚሰሩ ነው የገለጸው። በአውሮፓ ቻምፒየንስ ሊግ ዋንጫ እንደምናሸንፍ እናምናለን የሚለው ጋብርኤል ማርቲኔሊ በዚህ ዓመት የማሸነፍ እድል አለን ሲልም ነው የተደመጠው። አርሰናል ቤቴ ነው፣ ክለቡን ወዷዋለው፣ በጣም ብዙ ቆንጆ ነገሮችንም ሰጥቶኛል ሲል ነው ጋብርኤል ማርቲኔሊ የተናገረው። አክሎም አርሰናል ከዓለም ምርጥ ክለቦች አንደኛው ነው፣ አውሮፓ ቻምፒየንስ ሊግን ማሸነፍ ይገባዋል። ዋንጫውን ማሸነፍ ህልማችን ነው፣ የዚህ ቅጽበት አካል በመሆናችንም ደስተኞች ነን ሲልም ጭምር ነው ጋብርኤል ማርቲኔሊ የተናገረው ዛሬ ምሽት አራት ሰዓት ሲል በአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ ምሽት አራት ሰዓት ላይ በኤምሬትስ ስቴዲየም እንግዲህ አርሰናል ከፓሪ ሰን ጀርሜን ጋር የሚያደርጉት ጨዋታ በጣሙን ተጠባቂ መርሃ ግብር እንደሆነ ነው ዘገባዎቹ ያሳዩት። አርሰናል በክረምቱ የኒውካስል ዩናይትድን አጥቂ አሌክዛንደር ኢሳክን ማስፈረም የሚችል ከሆነ ቀጣዩን የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳል ሲል ፖል ሜርሰን ተናግሯል። አሌክዛንደር ኢሳክ በዚህ ክረምት ከጥቂት ክለቦች ፍላጎት እንደሚስብ ይጠበቃል። ተጫዋቹ ኒውካስል ዩናይትድን የሚለቅ ከሆነ አርሰናል ለሱ የተሻለ ቦታ ይመስለኛል። አርሰናሎች እሱን እንግዲህ ካስፈረሙ በ10 ነጥብ ልዩነት ሊጉን ማሸነፍ ይችላሉ ሲልም ነው ፖል ሜርሰን ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሰ ሊቨርፑል የአርነስ ሎትን ቡድን ለማጠናከር ብዙ በጀት መደበባል ሊቨርፑል በሚመጣው ክረምት የግራ መስመር ተከላካይ፣ የተከላካይ አማካኝና የመሀል አጥቂ ለማስፈረም እቅድ መያዛቸው ነው የሚነገረው። ምናልባትም ሌላ የአማካይ ስፍራ ተጫዋችም በክለቡ ቤት ልንመለከት እንደምንችል ነው መረጃዎች እያሳዩ የሚገኙትና ሊቨርፑል እንግዲህ የአርኔ ስሎትን ቡድን ለማጠናከርም በትልቁ እቅድ እንደያዙ ነው ሉዊስ ስቲል መረጃውን ያጋራው። ዳቪድ ኦርነስቲን ይናገራል። አንተ በዚህ ሰዓት ተጫዋች ሆነህ ሊቨርፑል በገበያው ላይ እየተመለከተ ከሆነ ምናልባትም አንተ በብዙ ልትደሰት ይገባሃል። እና እንግዲህ የሊቨርፑልን የሚፈልጋቸው ተጫዋቾች ወይም እንግዲህ በሊቨርፑል የምትፈለግ ተጫዋች ከሆንክ ቶሎ ብለህ ወደ ሊቨርፑል መዘዋወር አለብህ፣ ልትደሰትበት የሚገባል ሲል ነው ዳቪድ ኦርነስቲን መረጃውን ያጋራው። የርገን ክሎፕ ይናገራለሁ። ባሳለፍናቸው ነገሮች ሁሉ ትልቅ ክብር አለኝ። አሁን ስላለውም ነገር በጣም ደስተኛ ነኝ። ለወደፊቱም ትልቅ ተስፋ አለኝ በዚህ ክለብ። ሁላችሁንም እንኳን ደሳላችሁ ማለት እፈልጋለሁ። ሊቨርፑል አሁንም ይቀጥላል ሲል ነው የርገን ክሎፕ ከዋንጫ ድሉ ጋር በተያያዘም ሃሳቡን የሰጠው። እንደታሰበው ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ይቀላቀላል ተብሎ ሲጠበቅ ነበር። ነገር ግን ሁሉም ነገር ሙሉ በሙሉ እስኪጠናቀቅ ድረስ ነገሮች ሊለወጡ እንደሚችሉም የተስፋ ጭላንጭል ለሊቨርፑሎች እንዳሉ ነው ዴቪድ ኦርነስቲን እየተናገረ የሚገኘው። ምናልባት ትሬንት አሌክዛንደር አርኖልድ በሊቨርፑል ኮንትራቱን አራዝሞ ሊቆይ የሚችልበት እድል አሁንም እንዳለ ጭምር ነው ዴቪድ ኦርነስቲን መረጃዎቹን እያጋራ የሚገኘው። ማንቸስተር ሲቲን እንመልከት። ፍሎሪያን ቬርትስ ከባይር ሊቨርኩዘን ጋር ያለው ኮንትራት የማራዘም እድል የለውም። የፍሎሪያን ቬርትስ የግል ምርጫ ወደ ማንቸስተር ሲቲ አሊያ ደግሞ ወደ ሪያል ማድሪድ መሄድ ነው ሲል ቢልድ በዘገባው ላይ አስፍሯል። የማንቸስተር ሲቲ ውድድር ዓመት እየተለበሸው በጉዳት ነው ብለዋል። ሪኮ ሉዊስ የማንቸስተር ሲቲ ታዳጊው ተጫዋች ሪኮ ልዊስ በዚህ ውድድር ዓመት የማንቸስተር ሲቲ ዋናው ችግር የነበረው ጉዳት ነው ሲል ይናገራል። ጉዳት የክለቡን አንድነትና የተጫዋቾችን ግላዊ ብቃት ላይም ተጽዕኖ ነበረው ያለው ሉዊስ እንግዲህ ሪኮ ልዊስ እንደ ሮድሪ፣ ጆን ስቶንስ፣ ዲያዝ እና ሃላንድ ባሉ የክለቡ ቁልፍ ተጫዋቾች ላይም የደረሰው ጉዳት ቡድኑን በትክክል እንዳይንቀሳቀስ አድርጎታል ሲል ነው የተደመጠው። ለጉዳት ተብሎ ቡድኑ እንግዲህ ፈጣን ለውጥ ማድረጉ የቡድኑን መንፈስ በታትኖት ነበር፣ ነገር ግን እግር ኳስ ነውና መቀበል ነበረብን ብለዋል። በመሃል አማካኝነት መጫወትን መርጣለሁ፣ እዛ የበለጠ ተጽዕኖ እፈጥራለሁ። እናም በማገኛቸው ሁሉ እንግዲህ አጋጣሚዎች እየተላመድኩኝ ይሄዳለሁ ብለዋል። እንደ ኦፕታ አናሊቲክስ ከሆነ በሁሉም ውድድሮች ለሲቲ 41 ጨዋታዎች ላይ የተሰለፈው እንግሊዛዊው ሉዊስ በክለቡ በርካታ ቦታዎችን የተጫወተ ተጫዋች ያደርገዋል። ሪያል ማድሪድን እንመልከት። ሩዲገር ለረጅም ጊዜ ከሜዳ ይርቃል። የሎስ ብላንኮቹ የመሀል ተከላካይ አንቶኒ ሩዲገር በኤል ክላሲኮ ጨዋታ ወቅትም ጉዳት እንዳጋጠመ ነው የተገለጸው። በጉዳቱ ምክንያት አንቶኒ ሩዲገር በግራ እግሩ ላይ የቀዶ ጥገና ሕክምና ማድረጉን ክለቡ ይፋ አድርጓል። ይህንን ተከትሎ አንቶኒ ሩዲገር ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል የተረጋገጠው። ሊቨርፑል ለሚሎስ ኪርኬዝ የሚወዳደር ብቸኛው ክለብ አይደለም ማንቸስተር ሲቲ እና ሪያል ማድሪድም የተጫዋቹን ሁኔታ በቅርብ እየተከታተሉት የሚገኙ ሲሆን ነገር ግን ሊቨርፑል የተጫዋቹን ለማስፈረም በጣም ጠንካራ አቋም ላይ ናቸው። ነገር ግን ማድሪድም የዚህ ተጫዋች ፈላጊ እንደሆነ ዘገባዎች ያሳያሉ። ታማኙ የፈረንሳይ ዕለታዊ ጋዜጣም እንደዘገበው ከሆነ እንግዲህ ፓሪስ ሳን ዠርሜን ከኤድዋርዶ ካማቪንጋ ጋር የዝውውር ግንኙነት ለማድረግ 80 ሚሊዮን ዩሮ ለማቅረብም በዝግጅት ላይ መገኘቱን በስፋት ዘግበዋል። ስፖርት የተባለው የመረጃ ምንጭ ሪያል ማድሪድ ዲን ሆችሰን ለማስፈረም በሚደረገው ከፍተኛ ትግል ውስጥ ከበረታ ሁሉም ነገር ሊለወጥ ይችላል ተብሏል። ዲን ሆችሰን ከልጅነቱ ጀምሮ ለሪያል ማድሪድ የመጫወት ፍላጎት እንደነበረው ይታወቃል። ነገር ግን ሪያል ማድሪድ እስካሁን በዚህ ተጫዋች ዙሪያ የተረጋገጠ ውሳኔ እንዳልደረሰው ነው ዴቪድ ኦርነስቲን የተዘገበው። በሪያል ማድሪድ ቢሮዎች የመጀመሪያው እቅድ የአሌክዛንደር አርኖልድን ዝውውር በቶሎ ማጠናቀቅ ነው። አርኖልድ ወደ ሪያል ማድሪድ መምጣቱ አይቀሬና የተረጋገጠ ነው ይለናል ሆሴ ፊሊክስ ዲያዝ በመረጃው። ነገር ግን የሪያል ማድሪድ ባለስልጣናት የማይቻል ሆኖ ያገኙትን አንድ የሚቻል የሚመስል ነገር አለ። እሱም እንግሊዛዊውን በመጪው የዓለም ክለቦች ዋንጫ ላይ ለሪያል ማድሪድ እንዲጫወት የሚያስችለውን ምርጫ እስካሁን ውድቅ አልተደረገም ነገር ግን ይህንን ለማከናወን ወይም ደግሞ ትሬንት አሌክዛንደር አርኖልድ በክለቦች የዓለም ዋንጫ ላይ በነጩ ማሊያ እንግዲህ እንዲታይ ከሰኔ 1 እስከ 8 በሚከፈተው የዝውውር መስኮት ላይ ከሊቨርፑል ጋር ስምምነት መፈጸም ወይም ደግሞ ፍቃድ እንደሚጠይቁም ነው ሆሴ ፍሊክስ ዲያዝ መረጃውን ያጋራው። የብራዚል እግር ኳስ ፌዴሬሽን ከሰኔ ወር የመጀመሪያ ሳምንት ጀምሮ ካርሎ አንቸሎቲን ብሔራዊ ቡድኑን እንዲመራ ተስማምተዋል። ይሄ እንግዲህ ሁልጊዜም ከብራዚል ዋና መስፈርቶች አንዱ ነው። አሁን ላይ የሚቀሩት ይፋዊ ማስታወቂያዎችና መግለጫዎች ብቻ እንደሆኑ ነው ፋብሪሲዮ ሮማኖ የገለጸው። የለውጡ ጊዜ እንዳበቃም ለሪያል ማድሪድ ግልጽ ነው፣ ነገር ግን ይህ ለውጥ የሚከናወነው ከአንቸሎቲ ጋር ነው። የካርሎ አንቸሎቲ ወደፊት ወደ ክለቡ በአንድ የስራ ዘርፍ ይመለሳሉ ተብሎ ይጠበቃል። ሀሳቡ ሁለቱም መንገዳቸውን በሁለትዮሽ ስምምነት መለየትና በሪያል ማድሪድ ታሪክ ውስጥም በጣም ታዋቂ የሆነውን አሰልጣኝ እንግዲህ ስራ አክብሮ መሸኘት እንደሆነ የስፔን ሚዲያዎች ዘግበዋል። ለሪያል ማድሪድ ቅርብ እንደሆኑ የሚነገርላቸው ሶስት የስፔን ጋዜጦች መካከል አንዱ የሆነው ሬሌቮ ባወጣው መረጃ ሉካስ ቫስኪዩዝ በቀጣይ ዓመት ከክለቡ ጋር መቆየት እንደሚፈልግ ነው የገለጸው። ሬሌቮ ይቀጥልና ሪያል ማድሪድ በክለቦች የዓለም ዋንጫ ትሬንት አሌክዛንደር አርኖልድን ለማጫወት ከሊቨርፑል ጋር እንደሚስማማ ከወዲሁ ተስፋ ተደርጓል። ትሬንት አሌክዛንደር አርኖልድ እንደ ነፃ ዝውውርም ሂሳብ ሪያል ማድሪድን ለመቀላቀል ከጫፍ የደረሰ ሲሆን አሁን ላይ ለሪያል ማድሪድ ሀሳብ የሆነበት የክለቦች የዓለም ዋንጫ ከመጀመሩ አስቀድሞ ማለትም በጁን ወር ትሬንትን ነጩን ማሊያ እንዲያጠልቅም ሊቨርፑልን እንዴት ማሳመን እንዳለባቸው እንደሆነ ነው ሬሌቮ የዘገበው። የክረምት ወቅት እየጀመረ ነበር። ትዝ ይለኛል፣ ሙሉ የሊቨርፑል ከተማ ዝናብ እየጣለም በኤቨርተን ልምምድ ማዕከል ከተጫዋቾች ጋር ትሬኒንግ እየሰራን ነበር። ስልኬን ካስቀመጥኩበት አንስቼ ወደ ሪያል ማድሪድ ደወልኩኝ። ዋና አላማዬ በሰዓቱ ብዙም የማይፈለጉት ተጫዋቾች ከነበሩ ለእኔ እንዲሰጡ ነበር። በግምት ወደ 15 ወይም 20 ደቂቃዎች ስለዚህ ጉዳይ ካወራን በኋላ ስለ አንዳንድ አሰልጣኞች ወሬ የተነሳ። እዛም በሚቀጥሉት አሰልጣኝ እያፈላለጉ እንደሆነና ብዙም ሳይቆይ ገባኝ። ወዲያውኑ ስማኝ፣ ሪያል ማድሪድ ከምርጦቹ አንዱ ነው የሚገባው አልኩት። እሱም ማን ብሎ ጠየቀኝ። እኔም ቀበል አድርጌ የ2014 የአውሮፓ ቻምፒየንስ ሊግ ረሳሀው መሰለኝ አልኩት። ከዛም ምንም ጊዜ አልፈጀብኝም ነበር፣ እዛው ተስማማን አለ ካርሎ አንቸሎቲ ወደ ሪያል ማድሪድ ተመልሶ የፈረመበትን ሁኔታ ሲያስታውስ የተናገረው ነው። በሪያል ማድሪድ ቤት ከአመት አመት ወጥ አቋም ያልተለየው ቤልጂያማዊ ኮከብ ቲቦ ኩርቱባ በሪያል ማድሪድ ቤት ያለውን ኮንትራት ለሁለት አመታት ያድሳል ሲል የሬሌቮ የጠዋቱ መረጃ ያሳያል። ይህ ሲሆን ግን ሪያል ማድሪድ ከ30 አመት በላይ ለሆኑ ተጫዋቾች የሚሰጠውን የአንድ አመት የውል ፖሊሲን በመጣስ ለቲቦ ኩርቱባ የሁለት አመታት ኮንትራት ለመስጠት እቅድ እንዳለው ነው ሬሌቮ የገለጸው። ሪያል ማድሪድ አንቸሎቲን ለመተካት ያለው ዋነኛው አማራጭ አሁንም ሻቪ አሎንዞ ነው። ባየር ሌቨርኩዘን በዚህ ነጥብ ላይ ስለ አሎንዞ ውሳኔ እስካሁን ድረስ አልተገለጸም። ነገር ግን ይህ በቅርቡ እንደሚሆን ይጠበቃል። ሻቪ አሎንዞ በባየር ሌቨርኩዘን የመቆየት ተስፋ አለው፣ ነገር ግን አሁን ላይ ክለቡ የአሰልጣኝ ገበያን እየተመለከተ ይገኛል ብለዋል ፍሎሪያን ፕሌተንበርግ በመረጃው። በመጨረሻም የቼልሲ መረጃዎችን እናንሳ። በቲም ቶክ ዘገባ መሰረት ቼልሲ ክረምቱ የዝውውር መስኮት ዴን ሆችሰንን እና ማርክ ጎሂን ሁለቱንም መሀል ተከላካዮች ማስፈረም ይፈልጋል በተለይ ዘንድሮ በኤንዞ ማሬስካ ስር የተቸገሩበት ትልቁ ጉዳይ በግብ ጠባቂ ቦታ ና በተከላካይ ስፍራ ላይ ያሉ ተጫዋቾች ናቸው። በመሆኑም እንግዲህ በቀጣይ ክረምት እኒህን ቦታ እንግዲህ በደንብ ለማደስ ፍላጎቶች ያላቸው ና ማርክ ጉሂን ከክሪስታል ፓላስን ና ዴር ሆችሰንን ደግሞ ከቦርንመዝ ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው ቸልሲዎች በማውሪዚዮ ፖቼቲኖ ስር በ2023/24 ሙሉ የውድድር ዓመት 11 ጨዋታዎችን ብቻ ያደረገው ሪስ ጄምስ ዘንድሮ በጣም መሻሻልን ያሳየ ሲሆን ከታህሳስ 2024 ጀምሮ ካደረገው ጨዋታ ባልታወቀ ምክንያት የሌስተር ጨዋታ ብቻ ነው ያለፈው። ፔድሮ ኔቶ በወልቭስ ከሰባ በላይ ጨዋታዎች ያመለጠው ተጫዋች ነበር። አሁን ግን በክለቡ በክለቡ እንግዲህ አንድም ጊዜም ጉዳት አላስተናገደም በቼልሲ ቤት። በወልቭስ ግን ከሰባ በላይ ጨዋታዎች አምልጠውታል። ሌሎች ጉዳት የሚያጠቃቸው ከዌስሊ ፎፋና እና ከሮሚዮ ላቪያ ውጭ ያሉ ተጫዋቾች ከጉዳት ተረቀባል። የኤንዞ ማሬስካ አጫዋወት ለተጫዋቾች ጠቅመዋል። በፖቼቲኖ ሰዓት፣ ሩጫ የበዛበት ካውንተር ጨዋታዎችን ስለሚጫወቱ በጣም እንደሚጎዱ ነው ቁጥሮች የሚያሳዩት። አሁን ላይ ግን ያ ነገር መቀረፉን ነው መረጃዎቹ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው